ጨረቃዎች ጨረቃዎች ጨረቃዎች እንግዲህ ዛሬ ትናንትና የሉም፣ ብቻ ግን ሚዲያው ጨር ብሏል። ያው ሀይምያ አንዳንድ ነገር ሪፖስት ታደርጋለች። ቅድም ፖስት ባደረግኩት ቪዲዮ ላይ ብዙዎቻችሁ የት ነው የለቀቃችሁ ላላችሁኝ፣ ለቃው ሳይሆን ሼር አድርጋው ነው አልኳችሁ። ቲክቶክ ላይ ነው ደግሞ ሼር አድርጋ ያገኘኋት እና ለዛ ነው በመጀመሪያ ሁላችሁም ዛሬ የጠፉበትን ለምን ማለት ያው መጥፋታቸው አሳስቧችኋል። ያው ሀይምዬ በቀደም ለታ በጣም ተበሳይታ አይታ ከህይወቴ የውጡልኝ በቃ ምናም ብላን የሄደችው እና ብዙዎቻቸው ያው የእሷ አሳስቧችኋል የጠፋችበት ምክንያት እና ትናንትናም እሷ የለችም። እንግዲህ ያው አንዳንድ ነገር ስታደርግ ነው እንጂ ቲክቶክም ላይ ኢንስታግራም ላይ ሁለት መቶ ከየገባችበትንም ሼር እያደረገች እያየናት ነው። ብዙዎች ፖስት ያደረጓትን ሼር ታደርጋለች፣ እሷ ሪፖስት ታደርጋለች። እና በመጀመሪያ ዛሬ የጠፉበት ምክንያት ያው ለሰላም እንዲሆን ሁላችሁም በየህሊናችሁ ጸሎት አድርጉ። የእውነት ከልብ የምትወዷቸው ከልብ የሚያሳስባቸው ይህን እነሱ ጉዳይ በዚህ ሰዓት ለእነሱ የሚያስፈልገው ጸሎት እና ጸሎት ብቻ ነው። ሁላችሁም ያው ለሰላም እንዲሆን ጸልዩ። ለምን ሰላም አወርደው እንዲመጡ ማለት ነው። እኔ ትልቅ ተስፋ አለኝ። ዛሬ እግዚአብሔርን በቃ ውስጥ የሆነ የነገረኝ ነገር አለ ማለት ነው። በሌላ እንዳትወስዱብኝ፣ ነቢይ ነሽ እንዳትሉኝ፣ ነቢይ አይደለሁም። ግን በቃ ዛሬ ሰላም ፈጥረው ይመጣሉ ብዬ አስባለሁ። የምላችሁ ለምን ትናንት የጠፉበት አንዱ ምክንያት፣ አንዳንድ ጊዜ ቁጭ ብለን ከራሳችን ጋር ማውራት ይኖርብናል። ማለት እኔ ልክ ነኝ ወይስ ልክ አይደለሁም? ከብሩኬ ተለይቼ ሀይሚ ደስተኛ ትሆናለች ወይ ሀይሚ ከብሩኬ ተለይታ ደስተኛ ትሆናለች ወይ ብሩኬ ከሀይሚ ተለይቶ ደስተኛ ይሆናሉ ወይ የሚለውን በደንብ አድርገው እያስቡበታል ብዬ አስባለሁ፣ ጊዜ ወስደው ማለት ነው። አንደኛ ይሄ ነው። ሁለተኛው ነገር ደግሞ ይደክማል ቤተሰብ አሁን እነሱ እየመጡ ያሉት በጭቅጭቅ ነው። በቃ አሁን ከትላንቱ ዳ የመጣው ቪዲዮ ምንም ምንም ምንም ጥቅም የሌለው ነው። በቃ ምንም፣ በቃ ዋጋ የሌለው ነገር ነው። እነሱ ላይ የበለጠ ሌላ ነገር ፈጥሮ ነው የሄደው እና እኔ አለመምጣታቸውን ውድጆ አለው። ለምን ለጭቅጭቅ እና ለጸብ ከሆነ በቃ ማረፍ አለባቸው። እነዚህ ልጆች ቁጭ ብለው ከራሳቸው ጋር መመካከር ማውራት ይኖርባቸዋል። አንዳንድ ጊዜ ያው ቁጭ ብላችሁ ለብቻችሁ ጊዜ ወስዳችሁ ስታስቡ ነገሮች ለማስተካከል ይረዳችኋል። አረቃችሁ ማሰብ ማለት ነው። እና እነዚህ ሁለት ልጆች ጊዜ ያስፈልጋቸዋል የሚያወሩበት። ይደክማልም እየመጡ መጨቃጨቅ መጣላትም። አንዳንዴ ከሁሉም ነገር ገለል አድርጎ ራስን ራስን ማዳመጥ ትልቅ ነገር ነው እና ያው ለዚህ ነው የጠፉበት ፣ ትናንትናም ያልመጡበት። ለኛም ደግሞ ለኦዲየንስም ሆነ እየመጡ እዚህ ያልሆነ ቃል ከሚጣጣሉ ያልሆነ ቃላት ከሚወራወሩ፣ በመካከላቸው ሌላ ጠባሳ ከሚጣጣሉ እንደኔ ሰላም ፈጥረው ከመጡ ዛሬ መልካም አንድ ቀን ከበቃቸው ሰላም ፈጥረው ካልመጡ ግን እኔ ዛሬም ባይመጡ ደስተኛ ነኝ። ለም መሰላችሁ? እቃ ጊዜ ወስደው ያስቡበት እስኪ። ከሀይሚም ሀይሚም ከብሩኬ ትንሽ ራቅ ብላ ትየው፣ ብሩኬም ደግሞ ከሀይሚ ትንሽ ራቅ ብሎ ይየው። የእውነት እነዚህ ልጆች ይችላሉ ወይ? ብሩኬ ያለ ሀይሚ ይችላሉ ወይ? ሀይሚ ያለ ብሩኬ ይችላሉ ወይ? እውነት ያለ እሷ እሱ ጊዜ ማሳልፍ ይችላል ወይ እሷ ደግሞ ያለ እሱ ጊዜ ማሳልፍ ትችላለች ወይ የሚለውንም በደንብ አድርገው ራሳቸውን እንዲመረምሩ ራሳቸውን እንዲያውቁ ያደርጋቸዋል፣ ብዬ አስባለሁ። እስ የዩት ሁሉንም ነገር አንዳንድ ጊዜ ነገሮች ለብቻችን ሆነን ራቅ ብለን ማሰብ ማስተዋል ጥሩ ነው እና በጣም አስቸጋሪ ነው። እውነት ያሉበት ሁኔታ ትንሽ ከበድ ይላል። ዛሬ ደግሞ ጦርነቱ ትላንትናና ዛሬ እነሱ የሉም፣ ጠፍተዋል፣ ድምጻቸውን አጠፍተዋል። ቲክቶክ ላይ ያለ ጦርነት ግን እግዚኦ ማርና ክርስቶስ እግዚኦ እግዚኦ። እኔ ግን አንድ ነገር ልንገራችሁ፣ እኔን ወስዳችሁ እዛ የዘቀዘቃችሁኝ ልጆች ማለት ነው። እኔ ብሩኬም ሀይሜም ለእኔ አንድ ናቸው። እግዚአብሔር ይመስገን ሁለቱንም እወዳቸዋለሁ። ቢታረቁ ለእኔ ትልቅ ደስታዬ ነው። ግን እንደናንተ እኔ አሽቃባጭ አይደለሁም። ማሽቃበጥ ማስመሰል አልችልበትም። እሺ እንደናንተ አላስመስልም። እናንተ አስመሳዊ ናችሁ፣ እኔ ደግሞ አስመሳይ አይደለሁም። ስለዚህ ብሩኬንም ማንም ሰው ሲሰድበው ሲዘቀዝቀው ማየት ደስ አይለኝም። ስለዚህ ሲያጠፋታው ብሩኬ ከዚህ ተመለስ ማለቴ ወስዶ አዘቀዘቀኝ አይደል? ሀይሚን ደግሞ ሀይሚዬ፣ ይህ ትክክል አይደለም። ማለቴ ሊያሰድበኝ አይገባም። በነገራችን ላይ የፈለጋችሁትን አድርጉ። ያው የፈረደበት ቻናል ሪፖርት ነው ይደረግ። ምን አባቱ ሌላ ቻናል ይከፈታል። ቻናል ቢዘጋ ቻናል ይከፈታል። እና አለኝ ሌላ ቻናልም፣ ያው ስለማልሰራበት ነው እንጂ። በዚህ ብዘጉኝ በዛ ስለምመጣ ችግር የለውም ውዶቼ። አለኝ ሌላ ቻናልም እየሰራሁበት ስላልሆነ ነው እንጂ ግን ያለ ስራችሁ ገብታችሁ የምታበኩ የምታላውሱ ምንም በማይመለከታችሁ ጠላት የምትገዙ እኔ ብሩኬል ከነመፈጠራችሁ አያውቃችሁም፣ እሺ ሀይሚም ከነመፈጠራችሁ አታውቃችሁም። ግን እናንተ ዝም ብላችሁ ታቦካላችሁ፣ ትጋግራላችሁ። በራሳችሁ ጊዜ ሄዳ እየፈጠራችሁ የሰው እናታዘቀዝቃላችሁ። እናንተ ደጋፊ ነን የምትሉ የብሩኬንም ሆነ የሀይሚም ፎቶ አንጠልጥላችሁ የምትዞሩ ናችሁ። የልጆቹን ቤተሰቦች እንዲዘቀዘቁ የምታደርጉ እናንተ ናችሁ። ትልቁ የነሱ ጠላቶች እናንተ ናችሁ። ልታቆት ይገባል። እኔ እግዚአብሔርን ነው የምላችሁ። ሰው እየተሳደባችሁ ሰው እየዘቀዘቃችሁ በእነሱ ስር ተደብቃችሁ በእነሱ ስም ተደብቃችሁ ሰው እየዘቀዘቃችሁ የምታሰድቡ ሰዎች ትልቁ ጠላቶች የሀሚና የብሩኬት ጠላት እናንተ ናችሁ። እሺ፣ ልታውቁት ይገባል። ምክንያቱም በነሱ ስር ሆናችሁ ነው እናንተ እየተሳደባችሁ ያላችሁት። እናንተ ሰው ላይ ክፉ ነገር የምትሰሩት በእነሱ ተደብቃችሁ ነው። ስለዚህ እነሱን ደግሞ ይሄ ስነ ምግባር አይገልጻቸውም። እሺ ይሄ ስነ ምግባር እነሱን አይገልጻቸውም። እናንተ አስመሳይ ስለሆናችሁ ነው እንጂ ሲጀመር እያስመሰላችሁ ስለሆናችሁ ነው እንጂ፣ የእውነተኛ ወዳጅ ብትሆኑ በእነሱ ስም እንደዚህ መጥፎ ስራ አስሩም ክፉ ስራ አስሩም። እነሱን ያጣላቸው አንድ ነገር ነው ጊዜ ነው ያጣል ተድን ጀመር ደግሞ በመካከላችሁ ጠላቻ የለም። ጊዜ ደግሞ ይህንን ይፈተዋል። ያን ጊዜ መተዛዘብ ነው ትርፉ። ምቀኝነት፣ የምቀኝነት ጥግ። እውነት በጣም ትደብራላችሁ። ከትላንት ዳ ወስደሽ የዘቀዘቅሽ እኔ እንኳን አላየውሽም፣ ሰውን የነገረኝ እኔ ቼክም አላደርጋችሁም፣ ሲጀመርን ያልከታተላችሁም። ግን የምር አትረቡ። ይህን የምታደረጉ ሰዎች አትረቡ።